ሚስቴ እንድትሆኝ ይፈልጋለሁ። እኔ እኔ ወላሂ ፕራንክ አልወድም፣ ፕራንክ አልወድም። አዩ ኔቲት የጎቹ ማስተካከል ያለባት ነገር አለ። ያንን ነገር የምታስተካክል ከሆነና የምንስማማ ከሆነ እንዳልኳችሁ አዩን እንግዲህ

ባላችሁበት ሰላማችሁ ይብዛልኝ እና ውዶቼ ላይክ ማድረግ እንዳትረሷ፣ እንትንም ሰብስክራይብም አድርጎልኝ፣ አደራችሁን አበረታቱኝ። እና አህሙ እውነቱን ነው እንዴ? ጋይስ የእሱን ቪዲዮ አይታችኋል? አዩ ላይም የተለቀቀውን አህሙም ከዚህም በፊት ለቆ ነበር። እውነቱን ነው እንዴ? ግን አላመንኩም እኔ እውነት። እኔ ግን እንደራሴ አላመንኩም። ለምን አላመንሽም እንዳትሉኝ እንጂ አላመንኩም እውነት። ግን ሃይማኖቷን ከቀየረች ያኔ እኔ ወደ ሳይሆን ሙስሊም እንደሆነ አውቃ ሙስሊም ከሆነች እና አመሏንም ካስተካከለች አዩ በጣም ያኔ ከሷ ላይ እና ደስ የሚል ነገር ብዙ ነገር አላት። ዋናው ግን ሃይማኖት እና አመሏን ብቻ ታስተካክልልኝ። ፀባዩ አገባ ሙስሊም ትመቸኛለች። አዩ ያኔ ይሄ ነው እንጂ ችግሯ ሌላ ነገር ሁሉ ነገሩ ይመቸኛል እያለ ነው እንግዲህ አሙ ማለት ነው እኔ ግን አላመንኩም ጋይስ እና በነገራችን ላይ ልጅቷ እውነቷ ነው ያኔ ፍቅር የሚሰጣት አሁን ለምሳሌ ሰይድ ያገባ ጊዜ ማለት ነው እሱ በብዛት ያኔ ቤት ቁጭ ብሎ ፍቅር አልሰጣትም እና ስለ ሃይማኖት አላስተማራት አኪድ ምን ጊዜ ቁጭ ብሎ። እናንተም እንዳያችሁት ነው፣ ሱመያ ዛሬ የመን ስትል የመን ነው የሚሄደው፣ ኢትዮጵያ ሲ ኢትዮጵያ ነው። ያኔ ጊዜ የኖሮት ራሱ እሷጋ ልክ ዛሬ ሲገባ ባንም በማግስቱ ይሄዳል። ችግሯ ይሄ ነው። ያን ጊዜ ሰይድ እንደዚህ አጠገባው ቁጭ ብሎ ፍቅር ሰጥቷት ስለ ሃይማኖት ቢያስተምራት ማለት ነው ሰይድ ራሱ ብትፈታ? ሃይማኖቷን አትተውም ነበረ፣ እስልምና። ዋናው ደግሞ አህሙን አገባች፣ ባታገባም፣ አህሙ ግን በርትቶ እስልምና ላይ ቢያጠነክራት ቢያስተምራት ለሱም አንድ ከይር ነው። እና እሷም ማሻላ ትሆናለች፣ ትስተካከላለች። እንደዚህ ያኔ የምትግለው ትቀዘቅዛለች። እንደውም አሁን እኮ ምንም አትልም፣ ማሻላ ያን ጊዜ እኮ ከሰኢድ ጋር ያለች ጊዜ ትንሽ ሲናገሯት ዱላ ትንሽ ዱላ ግን፣ አሁን እኮ በረድላት። ኧረ ምንም አትልም አሁን፣ ማሻአላህ አመሏ ሁላ፣ አሁን ፊቷ ሁላ በራላት። ምንም አትልም። ያን ጊዜ ግን ንዴትም ይሆናል። ያኔ ብዙ ነገር አለ። ይሄው አግብታም ትዳር ውስጥ ቁጭ ብላ የሰይድ ቤት ውስጥ ነው እንጂ የምትቀመጠው መቼ? ሰይድ ይሄው ስልክ፣ ያን ጊዜ ራሱ ስልክ አነሳልኝ። ግን ብዙ ነገር አለ ጋይስ እና እውነትም ግን ምንም ማለ ሀይለኛም ብትሆን ፍቅር ካገኘች እና የሚያንከባክባት ከኖረ እና ሃይማኖቷን ከተማረች ማለት ነው፣ አኪት ጥሩ ሚስት ትሆናለች ብዬ እርግጠኛ ነኝ። አህሙም ብሏል፣ ያኔ ሃይማኖቷን አውቃና ተምራ፣ አንዳንድ ቪዲዮ ልክላታለሁ፣ እኔም አስተምራታለሁ ይቻልኩት፣ በኦሮሚኛም በአማርኛም። እና ተረርታ አውቃ ወዳ ከገባችበት አገባታለሁ እና ትንሽ ጸባዩ ብቻ እንጂ ጥሩ ሴት ናት እና ኃይሌ ጎበዝ ናት። ያኔ ስራ የምትወድ ናት። ለትዳር የምትሆን ናት። ያኔ አገባት አለው። እቺ ብቻ ብታስተካክልኝ ለኛ አገባት አለው። አዩ ብዙ ብዙ ነገር ከሷ ላይ የሚመች ነገር የሚመቸኝ ነገር አለ እያለ ነው ማለት ነው። አሁን እንደዛ ነው። እሷም ግን እንዴ ደስ ብሏታል፣ በጣም ደስ ብሏታል። ያኔ አስበ እሷ አስበ አስበችው መሰለኝ እሱን ማለት ነው። በጣም ደስ ብሏታል። እኔ ግን አላመንኩ ማኪድ አህሙ ያገባታል ብዬ አላመንኩም። ዲራማ ሲጀመር ዲራማ እየሰሩብን ነው። ከሆነ ግን ሆነ፣ ያኔ ጥሩ ነው፣ ደስተኛ ነኝ። እሷ እሱ እንዳለ ይሄን ካስተካከለች ማሻአላ ነው። እሱ እራሱ ባታገባ ስለምና ከያዘች ትልቅ ነገር ነው ለሷ ማለት ነው። ደግሞ ስለምና ከያዘች እንኳን አህሙ ከዛ ከበለጠም ልታገኝ ትችላለች እሷ ራሷ ተስተካከለ ማሻአላ ያኔ ቆንጆ ልጅ ትሆን ነበር እስልምና ታቁልታላችሁ ውበቱ ያኔ ምንም ምንም ምንም ብታጭ ራሷ እሱ ውበት ነው እስልምና ማለት ውበት ነው በቃ ለሴት ልጅ ማለት ነው እንደዛ ነው ይሄንን ከተቀበለች ማሻአላ ነው እና እንደዛ ነው የምንላችሁ ጋይስ፣ እብደቷ ራሱ ይቀዘቅዝላታል። በቃ ያኒ አመሏ ይስተካከል። ብዙ ነገር ታውቁታላችሁ ስለ እስልምና ማለት ነው። ግን አልሐምዱሊላ ለሁሉም ነገር አላ እስልምና ስለሰጠን አልሐምዱሊላ ላይ ያኒ እስልምና የሚያክል ነገር የለም። ላላገኙትም ደግሞ አላ ይወፍቃቸው። እንደዛ ነው የምንለው ጋይስ። እንግዲህ አሁን እውነት ከሆነ አህሙና አዩ ይጋቡ። ያኔ ፕራንክም ከሆነ እንግዲህ ምንም ማድረግ አንችልም፣ ግን ፍራንክም ከሆነ አሁን ያስተምራ ስለ እስልምና ጥሩ ነው ደስ ይላል። እና ቤተሰቦች ጭራሽ እኮ ራሱ እኮ ቤተሰቦች ሁላ ያውቃሉ ስላንቺ ያውቃሉ። እና እሱም ልክ ቤተሰቦቿን እንደሚያውቅ ነገር ነው መሰላኝ የሚያራው። እንደዛ ነው ጋይስ። እንግዲህ ንሻአላ ነው ከተጋቡም ጥሩ ነው ደስ ይለናል። እሱ እንዳለው ካስተካከለች ማለት ነው እና ሲጨመር ልጅቷ ጎበዝ ናት፣ ታምራለች፣ ቆንጆዬ ልጅ ናት። እና በዛ ላይ ደግሞ ልጅ ናት፣ ልጅ ልጅ ሳይሆን ገና ምንም አትልም። ያኔ አልበሰለችም እንጂ ቆንጆ ሴት ናት፣ ጥሩ ናት። እንደዛ ነው የምንለው መርጠንልሃል። እንግዲህ እንዳልከው አስተካክላ ካገባሃት ማሻላ ነው፣ አግባት። እንደዛ ነው የምንለው ጋይስ። እንደውም እየተሰበረ ልቧን ጠገንላት። ለምን ሰይድ አገባት እንጂ ደግሶ አገባት እና ቤት አስገባት። ከዛ ጥሏት ብን ብን ብን ወደዛ ሲል ነበር እንጂ ቁጭ ብሎ የሷን የተረዳ ነገር የለም። እሷ ራሱ አሁን አሁን ራሱ ፕራንክ እየመሰላ ነው። እኔ ፕራንክ አልወድም እያለች ነው። እሱ ራሱ አስቢበት፣ እውነቴን ነው ስለዚህ፣ አስቢበት እያለ ነው። እንግዲህ አላ ያቅልላችሁ፣ እንሻላ። እንደዛ ነው ምለው ውዶቼ። አህሙ አዩ በጣም ደስ ይላል። ከተጋቡ እንደዛ ነው የምንለው። ጋይስ እንግዲህ ወሬ አላበዛባችሁም። ቪዲዮ ላይክ አድርጉልኝ ሀቢቦቼ፣ ሰብስክራይብም አድርጉልኝ አበረታቱኝ። ነው የምላቸው